የግርማዊ ቀዳማዊ ኃይለ ሥላሴ ከእንግሊዝ መልስ የተደረገላቸው አቀባበል የዛሬ 83 ዓመት የካቲት 16 ቀን 1934 ዓመተ ምሕረት ክቡር ደጃዝማች ሀብተ ሥላሴ በላይነህ ግርማዊ ቀዳማዊ ኃይለ ሥላሴ ሚያዝያ 27 ቀን 1933 ዓመተ ምሕረት ወደ አዲስ አበባ በድል ከተመለሱ በኋላ በሰሜኑ የሀገራችን ክፍል የመሸገውን የኢጣሊን ጦር እንዲደመስሱ ከግርማዊነታቸው በተሰጣቸው ትዕዛዝ መሰረት ከእንግሊዝ ጦር እንዲሁም በራስ ስዩም በሚታዘዙት የትግራይ አርበኞች ጋር በመተባበር በጀግንነት የሚታወቀውን የሸዋን አርበኛ ጦር መርተው ወደ ሰሜን ዘምተው ዱክ ዳውስታን አምባላጌ ላይ ጄኔራል ናዚን ደግሞ ጎንደር ላይ ድል አድርገው አስር ወር የፈጀ ዘመቻና ከአምስት ዓመት የአርበኝነት ትግል በኋላ ወደ አዲስ አበባ በድል የተመለሱበት ቀን ነው። በጊዜውም በግርማዊ ቀዳማዊ ኃይለ ሥላሴ በከፍተኛ የጦር ሰልፍና ሥነ ስርዓት አቀባበል ተደርጎላቸው ነበር። በጊዜው በቦታው ተገኝቶ የነበረው ባንዲራችን የተባለው ጋዜጣ ሥነ ስርዓቱን እንደሚከተለው ዘግቦት ነበር። ወደ ጎንደር የታዘዙበት የጦርነት ሥራ በግርማዊ ጃንሆይ ዕድለኛነት ተፈጽሞ ናዚጁን ሰጥቶ የጣሊያን ጦር ሰራዊት እንደውድማ ውድማ እህል ከኢትዮጵያ ከተጠረገ በኋላ ፊታውራሪ ሀብተ ሥላሴ ወደ አዲስ አበባ መጥተው የደከሙትንና ያደረጉትን የጀግንነት ስራ በንጉሳቸው ፊት ለመግለጽ ከግርማዊ ጃንሆይ ፊት ቀርበው ሰልፋቸውን የሚያሳዩበት የካቲት 16 ቀን እንዲሆን ስለተወሰነ፣ በዚሁ ቀን ግርማዊ ጃንሆይ ሰልፉን የሚያዩበት ቦታ ተዘጋጅቶ ነበር። ወደ አምስት ሰዓት ሲሆን ግርማዊ ጃንሆይ በተዘጋጀላቸው ስፍራ ከመኮናንቶቻቸው መካከል ከተቀመጡ በኋላ አርበኛ የጠቅላሽ ከር በረድፍ በረድፍ ተሰልፎ እንዳንበሳ እያጋሳ መጣ። ጳውሎስ መስትጋድልኒ ለእመ በሕጉ ኢተጋደለ ኢከውኖ ምዝጋና፣ አርበኛ ጠንክሮ ካልተዋጋ አይመሰገንም፣ የድል አክሊልም አያገኝም ያለውን ቃል ተምሮ የጨረሰው ሲፎክር ካንደበቱ እሳት ቡልቅ ቡልቅ ያለ ነበር የሚመስለው። ጀግና ጣሊያን ገዳይ፣ ከቁልቋል በር፣ ጄኔራል ማራኪ ከጎንደር እያሉ ጎፈሬውን በማዘናፈል የዥማ ፊላና ቀስት ደመና አስመስሎ በእያንዳንዱ ለፉከራ ስንኝ እያለ ብቅ ባለ ጊዜ የጀግኖች ጌታ አጼ ኃይለሥላሴ ዕድላቸው ከፍ ያለ መሆኑ ተገለጸ። እያንዳንዱ እየቀረበ ዲሞፍተሩን እንደ ዘገር እየነቀነቀ ፉከራውን እያንደቀደቀው ይሰነጥቀው ጀመር። በዚህ ጊዜ ብርሃናዊው የግርማዊ ፊት ከአርበኞቻቸው ደስ ማሰኘት የተነሳ በብርሃን ላይ ብርሃን ተሰሎበት በመታየቱ የአርበኞቹ ፉከራና ግርማዊነታቸው የብርሃናዊነት ጮራ ሁለቱ ሲገናኝ ለተመልካች የሚያስገኘው የደስታ ፍቃት ለዘላለሙ የማይረግፍ የወርቅ የወርቅ አበባ መስሎ ይታይ ነበር። በመጨረሻም ፊት አውራሪ ሀብተ ስላሴ አንዱን መትረይስ ታጥቀው ጓደኞቻቸውን ይዘው ወደ ጃንሆይ ፊት ቀርበው ቆርጠጥ ቆርጠጥ ጎርደድ ጎርደድ አንዳንዴም በርከክ እያሉ ሀብቴ ሀብተ ስላሴ ነፍስ አሰናባች፣ እንደ ስላሴ የጠቅላሽ ከር፣ የንጉሥ ተፈሪ ለሃይማኖቱ፣ ተከራካሪ ጄኔራል ገዳይ፣ ኒሻን ያሰረ ማጆር ማራኪ የተከበረ ያንተ አሽከር ያንተ ወታደር በዘመተበት የማያሳፍር ዘው ዘው ባይ ከጦሩ መሃል ጄኔራል ናዚ አቤት አቤት ሲል እያሉ ይህንና ይህን የመሳሰለውን የፉከራ ቃል እየተናገሩ ከማይጨው ጀምረው እስካሁን ድረስ የሰሩትን ጀብዱ ሲቆጡ እንኳን ከዚህ በፊት ስራ የሠራውን ቀርቶ ያልሰራውንም ዘራፍ ዘራፍ ለገናው ለማለት ወኔውን ይቀሰቀሰው ነበር። ከዚህ በኋላ የማረኳቸውን ከባድ እንዲሁም ቀላል መትረየሶች በማበርከት ያደረጓቸውን አገልግሎቶች ጠቅሰው እኔ አገልጋዮ እንኳን ዓይኖን አይቼ ከፊተው ቀርቤ ድካሜንና ሙያዬን ተናገርኩ እንጂ እንግዲህ እኔ ይህንን እድል ካገኘሁ በኋላ እውነተኛ ባሪያ ነኝና ምንም አላሳስብም ብለው ቢናገሩ፣ ግርማዊ ጃን ሆይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከመውደዱ የተነሳ እንግዲህ እናንተ ጌቶቼ ናችሁ እንጂ ባሮች አይደላችሁም እንዳላቸው ተወዳጅ ልጅ ነህ እንጂ ባሪያ አይደለህም። ስራህም በማንም አፍ የተመሰገነ ነው፣ ብለው ታላቅ ሞገሳዊ ቃል ሰጥተው በዚህ ዕለት የደጃዝማች ማዕረግ ሰጥጧቸዋል። ባንዲራችን ጋዜጣ አንደኛ ዓመት ቁጥር 39 የካቲት 18 ቀን 1934 ዓ ም ክብር አገራችንን በደማቸው በነፃነት ላቆዩልን ጀግኖች አባቶቻችን ይሁን እያልን የዛሬውን በዚህ ፈጸምን። ባላችሁበት ሰላማችሁ ይብዛ።